ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ ብዙ ሰዎች በተደጋጋሚ ስለሚከሰተው የጥርስ በሽታ ወይም ደግሞ ፔሪዶንታይተስ የምንመለከት ይሆናል። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እስከ መጨረሻው አብራችሁን የጥርስ በሽታ በጥርሶች መሃል በሚጠራቀም ባክቴሪያ የሚመጣ ከባድ የጥርስና የድድ ኢንፌክሽን ሲሆን በጊዜ ካልታከመ እየተባባሰ በመሄድ የጥርስን መደገፊያ አጥንት ይጎዳል። በመቀጠል ምልክቶችን እንመለከታለን። ይህ በበሽታው ደረጃ የሚወሰን ሲሆን ጥርስ በሚቦረሽበት ጊዜ መድማት፣ መጥፎ የአፍ ጠረን፣ የጥርስ ህመም፣ መነቃነቅ መውለቅ፣ የድድ መቅላት፣ ማበጥ እና መሰብሰብ፣ ታርታር ወይም ፕላክ የሚባል ጠንካራ የቆሻሻ ክምችት ዋነኞቹ ምልክቶች ናቸው። በመቀጠል ምን ሲሆን እንመለከታለን። ይህ ህመም በደካማ የጥርስ ንጽህና አጠባበቅ የሚከሰት ሲሆን አንድ ሰው ጥርሱን በማይቦረሽበት እና አፍ ውስጥ በቀላሉ የማይደረሱ ቦታዎችን በማያጸዳበት ወቅት ቆሻሻ ወይም ደግሞ ዴንታል ፕላክ ሊጠራቀም ይችላል። ይህም የጥርስ ስር ድረስ በመዝለቅና ከባክቴሪያዎች በሚመነጩ እና በሚለቀቁ ምርዞች ድድና የጥርስ መደገፊያ አጥንት እንዲጎዳ ያደርጋል። በመቀጠል አጋላጭ ሁኔታዎችን እንመለከታለን። ሲጋራ ማጨስ፣ የስኳር በሽታ፣ የሰውነት ውፍረት፣ እንደ ኤችአይቪ እና እንደ ደም ካንሰር ያሉ በሽታን የመከላከል አቅምን የሚያዳክሙ ህመሞች መኖር ዋና አጋላጮች ናቸው። በመቀጠል ምርመራውን እንመለከታለን። የጥርስ ሐኪሙ ከአካላዊ ምርመራ በተጨማሪ የመንጋጋ አጥንት አለመጎዳቱን ለማረጋገጥ እንዲያስችል የጥርስ ራጭ ወይም ዴንታል ኤክስሬይ ምርመራ ያደርጋል። በመጨረሻም ህክምናውን እንመለከታለን። ይህም በጥርሶች መካከል የሚገኘውን የቆሻሻ ክምችት ወይም የባክቴሪያዎችን ጥርቅም ማስወገድ ላይ የተመሰረተ የመጀመሪያው የአፍን ንጽህና በሚገባ መጠበቅ ነው። ለዚህም በቀን ሁለት ጊዜ ጥርስን መቦረሽ እንዲሁም የቆሻሻ ክምችቶችን በየሁለት ቀኑ ማስወገድ ወይም ደግሞ ፍሎስ መደረግ ያስፈልጋል። ሲጋራ አለማጨስ እና የጥርስ ሐኪም ጋር ቢያንስ በዓመት ሁለት ጊዜ መታየት እና ቼክ መደረግ ያስፈልጋል። ህመሙ የአፍን ንጽህና በመጠበቅ የማይሻር ከሆነ እንደ ኦግመንቲን አሞሳስሪ እና እንደ ሜትሮኒዳዞል ያሉ ፀረ ባክቴሪያ መድኃኒቶች ሊታዘዙ ይችላሉ። በመጨረሻ በቀላሉ የማይደረሱ ቦታዎች ላይ ያሉትን የቆሻሻ ክምችቶችን ለማስወገድ እንዲያስችል ቀላል የቀዶ ጥገና ህክምና ሊደረግ ይችላል። በዚህ ዙሪያ የጥርስ ሐኪሞችን ለማማከር ዊኬር አፕሊኬሽንን ከፕሌይ ስቶር አውርደው ይጠቀሙ። ቸር ሰንብቱ።